አርእስተ ዜና የኢትዮጵያ ብሔራዊ ባንክ ከብሔራዊ መረጃና ደህንነት አገልግሎትና ከሌሎች የህግ አስከባሪ አካላት ጋር በመተባበር ተካሂዷል ባለው ዘመቻ በህገ ወጥ የውጭ ምንዛሪና ሀዋላ ዝውውር ላይ እንደተሰማሩ የተጠረጠሩ 112 ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል ከዚህ ህገ ወጥ ተግባር ጋር ትስስር ያላቸው የተባሉ 519 የባንክ አካውንቶች እንዲታገዱ መደረጋቸውም ተነግሯል በቀዳሚነት የምናጋራችሁ መረጃችን ነው ከዲጂታል ይዘት ፈጠራ ከሚገኝ ገቢ ላይ ግብር እንዲከፈል የሚያስገድደው ድንጋጌ ተግባራዊ መደረጉን የገቢዎች ሚኒስቴር አስታውቋል። ባለፈው ዓመት የጸደቀው የገቢ ግብር አዋጅ የማህበራዊ ሚዲያ መድረኮችን ጨምሮ በዲጂታል ይዘት ፈጠራ ላይ የተሰማሩ ሰዎች ከገቢያቸው ግብር እንዲከፍል የሚያስገድድ ድንጋጌ ይዟል። ተጨማሪውን ይዘናል። በአፍሪካ 65 በመቶ የሚሆነው መሬት ያልታረሰ መሆኑ ተነግሯል። አህጉሪቱ ከዓለም የኢንዱስትሪ ዘርፍ ያላት ድርሻም ሁለት በመቶ ብቻ መሆኑ ተሰምቷል። ሰሙታላችሁ። የጥቅምት ሰባቱ የሐማስ ጥቃት በሙሳድና በእስራኤል ወታደራዊ ኃይል ድክመት ምክንያት የተፈጠረ መሆኑን የሐማስ ጥቃትን ለመገምገም የተቀመጡ ወታደራዊ ባለሙያዎች ተናገሩ። የወታደራዊ ባለሙያዎች ቡድኑ እልቂቱ የተከሰተው በድርጅታዊ ድክመት የተነሳ ስለ መሆኑ አመላክተዋል። እነግራቸዋለን። ትላንት፣ ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን፣ እንዴት ቆይታችኋል? ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ወደ እናንተ የምናደርስበት ሰዓት ነው። ከመረጃዎቹ ጋር ምህረት ደግፍ ነኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሕገ ወጥ ናቸው በተባሉ የገንዘብ አስተላላፊዎች ላይ እርምጃ ተወሰደ። የኢትዮጵያ ብሔራዊ ባንክ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች የሕግ አስከባሪ አካላት ጋር በመተባበር ተካሂዷል ባለው ዘመቻ በሕገወጥ የውጭ ምንዛሬና ሐዋላ ዝውውር ላይ ተሰማርተዋል በሚል የተጠረጠሩ 112 ሰዎች በቁጥጥር ስር መዋላቸውን አስታውቋል። ከዚህ ሕገወጥ ተግባር ጋር ትስስር አላቸው የተባሉ 519 የባንክ አካውንቶች እንዲታገዱ መደረጋቸውንም ባንኩ ይፋ አድርጓል። ግለሰቦቹ ያለምንም ፈቃድ የክሪፕቶ ከረንሲን በመጠቀም የውጭ ምንዛሬ ስወራና ገንዘብን ህጋዊ የማስመሰል ተግባራት ላይ ተሰማርተዋል በሚል የተጠረጠሩ መሆናቸው ሲነገር የሀገሪቱን የፋይናንስ ስርዓት ታማኒነት በመጉዳትና የብሔራዊ ባንክን መመሪያ በመጣስ የኢኮኖሚውን አደጋ ላይ ሲጥሉ ቆይተዋል ሲል የብሔራዊ መረጃና ደህንነት አገልግሎት ገልጿል። ብሔራዊ ባንክ የውጭ ምንዛሪ ፍሰት በህጋዊና መደበኛ መንገዶች እንዲፈጸም ጥረቱን እንደሚያጠናክር ያስታወቀ ሲሆን ብሔራዊ የመረጃ ደህንነት አገልግሎት በበኩሉ በሀገር ኢኮኖሚ ላይ በተቀናጀ መንገድ አሻጥር ይፈጽማሉ ያላቸውን አካላት መከታተል እንደሚቀጥል አስታውቋል። ከዲጂታል ይዘት ፈጠራ ከሚገኝ ገቢ ግብር መሰብሰብ ተጀመረ። ከዲጂታል ይዘት ፈጠራ ከሚገኝ ገቢ ግብር እንዲከፈልበት መደረጉን የገቢዎች ሚኒስቴር አስታወቀ። ሚኒስቴሩ በተሻሻለው የገቢ ግብር አዋጅ 1395 2017 ንኡስ አንቀጽ 29 መሰረት ከዲጂታል ይዘት ፈጠራ ከሚገኝ ገቢ ላይ ግብር መሰብሰብ መጀመሩን ያስታወቀው በአዋጁ መሰረት ከዲጂታል ይዘት ፈጠራ የሚገኝ ገቢ ከአንድ ግለሰብ ወይም ድርጅት የቪዲዮ ማጋሪያ አገልግሎቶችን፣ የማህበራዊ ሚዲያ መድረኮችን፣ የድምጽ ማስተላለፊያ ወይም ፖድካስት አገልግሎቶችንና ቀጥታ ስርጭት መድረኮችን ጨምሮ በኦንላይን መድረኮች ላይ ዲጂታል ይዘትን በመፍጠርና በማሰራጨት የሚያገኘው ማንኛውም የገንዘብ ወይም በአይነት የሚገኝ ገቢ ግብር እንደሚከፈልበት ተደንግጓል። ይህም ማስታወቂያዎችና ስፖንሰርሺፖች የምርት ስም ስምምነትና ድጋፎች፣ የአጋርነት ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰብ፣ የአባልነት ክፍያዎች፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስተዋወቂያ እንቅስቃሴ ምትክ የተገኙ ዕቃዎች ወይም አገልግሎቶችና ከዚህ በላይ ከተጠቀሱት ጋር ተመሳሳይነት ያላቸው ሌሎች ክፍያዎችን ያካተተ እንደሆነ ሚኒስቴር መስሪያ ቤቱ በይፋዊ ገጹ ላይ አስታውቋል። ሰማኒያ የትምህርት ፕሮግራሞች ሊከለሱ ነው። በተያዘው አመት ሰማኒያ የከፍተኛ ትምህርት መስኮች ላይ ክለሳ እንደሚደረግ ትምህርት ሚኒስቴር አስታውቋል። በኢትዮጵያ 314 የመጀመሪያ ዲግሪ የትምህርት መስኮች መኖራቸውን የተናገሩት በሚኒስቴሩ የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና እስካሁን የ55 ትምህርት መስኮች ክለሳ መደረጉን ገልጸዋል በተያያዘው ዓመትም የ80 ተጨማሪ የትምህርት መስኮች ክለሳ እንደሚደረግ የገለጹት ዶክተር ኤባ በዚህ አመት ወደ ከፍተኛ የትምህርት ተቋማት የገቡ ተማሪዎች ላይ ክለሳው ተግባራዊ እንደሚደረግ ጠቁመዋል ክለሳው ዓለም አቀፍ የትምህርት ደረጃዎችን የጠበቀ እንዲሆን እየተሰራ መሆኑ ሲነገር በመንግስት የተቀመጡ አቅጣጫዎች ታሳቢ መደረጋቸውም ተሰምቷል በክለሳው ሀገር በቀል እውቀትን ማካተትና ተመራቂዎች በየትኛውም የዓለም ክፍል እንዲማሩና እንዲሰሩ ማስቻል ትኩረት የተሰጣቸው ጉዳዮች መሆናቸውንም ሚኒስቴሩ አስታውቋል ሲል ኢዜአ ዘግቧል። ስልሳ አምስት በመቶ የሚሆነው የአፍሪካ መሬት ያልታረሰ መሆኑ ተነገረ። በአፍሪካ 65 በመቶ የሚሆነው መሬት ያልታረሰ መሆኑ ተነግሯል። አፍሪካ ከዓለም ኢንዱስትሪ 2 በመቶ ብቻ ድርሻ ያላት መሆኑም ሲነገር ለአየር ንብረት ለውጥ ተጽዕኖ ያላት ድርሻም ከ4 በመቶ በታች መሆኑን የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ተናግረዋል። በአፍሪካ የመሬት አስተዳደር ላይ የሚታየውን ችግር መቅረፍ እንደሚገባም ጸሐፊው ጠቁመዋል። ዋና ጸሐፊው ይህንን ያሉት የአፍሪካ የመሬት ፖሊሲ ስብሰባ 225 የመሬት አስተዳደር ፍትህና ካሳ ለአፍሪካውያንና ዘራ አፍሪካውያን በሚል መሪ ሐሳብ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በአፍሪካ ህብረትና የአፍሪካ ልማት ባንክ አማካኝነት በተከፈተበት ወቅት ነው። በአህጉሪቱ ያለው የመሬት ሀብት የግጭትና ኢፍትሃዊነት መገለጫ መሆኑንም ዋና ጸሐፊው አክለው ተናግረዋል። የመሬት አስተዳደር ችግር በሴቶች በወጣቶችና በዝቅተኛ አርሶ አደሮች ዘንድ ኢፍትሃዊነትን በማንገዝ ሰፊ የኢኮኖሚ ልዩነትን እንዲፈ ጥረ አድርጓልም ብለዋል። ህብረቱ በመሬት አስተዳደር ዙሪያ ግልጽ አሰራር እንዲሰፍን ለአባል ሀገራት ድጋፍ እንደሚያደርግም አክለው ጠቁመዋል። የጥቅምት ሰባቱ የሐማስ ጥቃት በእስራኤል ድክመት የተፈጠረ ነው ተባለ። የጥቅምት ሰባቱ የሐማስ ጥቃት በሞሳድና በእስራኤል ወታደራዊ ኃይል ድክመት ምክንያት የተፈጠረ መሆኑን የሐማስን ጥቃት ለመገምገም የተቀመጡ ወታደራዊ ባለሙያዎች ተናገሩ። ወታደራዊ ባለሙያዎቹ እልቂቱ የተከሰተው ለረጅም ጊዜ በዘለቀ ድርጅታዊ ውድቀት ምክንያት እንደሆነ መደምደሙን አይ 24 ኒውስ ዘግቧል። ሪፖርቱ እንዳመላከተው ጦሩ ከጥቃቱ በፊት ከፍተኛ ጥራት ያለውና ልዩ የሆነ መረጃ ማግኘት ቢችልም ሊተገብረው ወይም ማስጠንቀቂያ ሊሰጥ አልቻለም ሲል ገልጿል። ግምገማው የሐማስ ጥቃት ከመረጃ ክፍተት የተነሳ የተፈጠረ ሳይሆን መረጃዎችን በአግባቡ ካለመተንተን ጋር የተያዘ እንደሆነም ገልጿል። በግኝቶቹ መሰረት በጥቅምት ስድስት ምሽት የተከማቸ ከፍተኛ መረጃ በአግባቡ ቢተነተን ኖሮ ግልጽ የሆነ ማስጠንቀቂያና የመከላከያ እርምጃ መወሰድ ይቻል እንደነበር ተመላክቷል። ነገር ግን መረጃው ከተገኘ በኋላ ሪፖርቱ ወሳኝ መረጃ ቢኖረውም የእስራኤል መከላከያ ኃይል አሊያም ተጠባባቂ ኃይሎች ምንም አይነት እርምጃ ባለመውሰዳቸው የሐማሱ የጥቅምት ሰባት ጥቃት መፈጸሙን ገልጿል። በዚህ የሐማስ ጥቃት 1200 የሚደርሱ ሰዎች ሲገደሉ 251 ሰዎች ደግሞ በታጣቂ ቡድኑ መታገታቸው ይታወሳል። ይህንን የሐማስ ጥቃት መነሻ ያደረገው ጦርነትም ለሁለት ዓመታት ዘልቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደርም ይህን ክፍተቱን ላለማመን ጦርነቱን ከሚገባው በላይ ለጥጦታል የሚል ወቀሳ የሚቀርብበት መሆኑም ይታወሳል። ሩሲያ 170 ሺህ ወታደሮችን ወደ ዶኔትስክ ግዛት አስገባች። የዶኔትስክ ግዛት ሙሉ በሙሉ ለመቆጣጠር ትግል እያደረገች ያለችው ሩሲያ 170 ሺሕ የሚሆኑ ወታደሮቿን ወደ ግዛቲቱ አስገብታለች ስትል ዩክሬን ከሳለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የፖትሮቭስክን ክልል ከባ ያለችው ሩሲያ ያላትን አቅም በትንሹ የምትጨምር ከሆነ የዶኔትስክ ግዛት ሙሉ ለሙሉ የመቆጣጠር አደጋ እንዳለ መናገራቸውን ዶቼቬለ ዘግቧል። እንደ ዘገባው ከሆነ ሩሲያ አምጥታ ያሰፈረቻቸው 170 ሺሕ የሚሆኑ ወታደሮች የፖትሮቭስክን ክልል ሙሉ ለሙሉ ለመቆጣጠር እንዲረዳ ተጨማሪ ደጀን ኃይል መሆኑም ተገልጿል። ዘለንስኪ የፖትሮቭስክን ለማስያዝ እየተደረገ ያለውን ትግል በእጅጉ ማጠናከር እንደሚገባም ተናግረዋል። የጦር ኃይሉ በፖትሮቭስክ ሙሉ ከበባ ውስጥ አልገባም የሚሉት ፕሬዝዳንቱ ወደ ስፍራው ያቀናው ተጨማሪ ኃይል ግን ስጋት ነው ሲሉ ተናግረዋል። የጦርነቱን መንገድ በእጅጉ እንደሚቀይር የሚነገርለት ይህ ከበባ የዩክሬን አስተዳደር በሩሲያ ቅድመ ሁኔታዎች እንዲስማማ ለመገፋፋት ያለመ መሆኑን ተንታኞች ገልጸዋል። በሌላ በኩል የቡድን ሰባት አባል ሀገራት በሩሲያ ጦር አማካኝነት ወደ ፍርስራሽነት እየተቀየረ ያለውን የዩክሬን ኃይል መሠረተ ልማት ለመጠገን እንዲረዳ ድጋፎችን ለመላክ መስማማታቸው ተሰምቷል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ቆዩ።